አንተ ከኔ ፍቅር ያዘንድ ረስማም ቡሉም ፍስቅም ምንም ነገር ታውቃለሽ። ምንድነው የማውቀው? ስለዳጣና እናት ደግሞ ምን አደረገ? ይልቲ ነው በቃ ይረዳኝ አንቺ ችግር መሆን አለበት እንጂ ናታን ሰዎችን የሚረዳ ጥሩ ልጅ ነው። እሺ አው እሺ፣ እናቴ በህይወት አለች የለችም? እን ጥያቄ ብቻ መልስልኝ። አሁን ምንም ልነግርሽ አልችልም። ነው ግን አባዬ የማንበብ ፍላጎት ያላት መስለኝ። በጣም ጥሩ ግዴለም፣ ስለናታ

ናታን ፍቅሩን ለዳጣ ሊነግራት እያኮበኮበ በነበረበት ቅጽበት አቶ ደረጀ ድንገት ገብቶ ነገሩን ብልሽት ሽቱን ሳያወጣው አልቀረም። ሰላም ጤና ይስጥልን፣ አድማጭ ተበልጋጆቻችን በያላችሁበት ሰላማችሁ ብዝት ይበል። ለቻናል የአዲስ የሆናችሁ ሰብስክራይብ ላይኩ ማድረግ ቤተሰብ እንድትሆኑ ምትትና ጠይቃለሁ። ዳጣ ድራማን የቀጠለ ክፍል ይዤላችሁ ቀርብ ያለው ባለፈው ክፍል እንግዲህ እንደተመለከትነው ወይዘሮ ማርታ ሰላምን ልታናግራት ፈልጋ እንደ ጠራቻት ነበረ። ድራማ ያቋርጠው ታዲያ ወይዘሮ ማርታም ሰላምን ትጠራትና ይውልሽ ሰላምዬ፣ የራስሽ ሕይወት መመስረት አትፈልጊ? ምን ብላ ትጠይቃታለች። ለምን ትዬ እንዴት እንደዚህ ያልሽኝ? ብላም እሷን ትንተላለች፣ ትደናገጣለች፣ አይደለም እንደው እድሜም እየሄደ ነው ልጅ መውለድ አትፈልጊምን ስትል ጥያቄ ስታቀርብላት፣ ሰላም ግን እየተርበተበተች ከዳጣ መለየት እንደማትፈልግ መናገር ባትፈልግም ነገር ግን ከዚህ ቤት መውጣት አለመፈለጓን አይኖቿ ያሳብቁ ነበር። ታዲያ ወይዘሮ ማርታም ወይ ጥያቄ ትክክል አይደለም እንዲ በሚል ሁኔታ አይኗኗን እየተመለከተች እንዲህ ማለቻት፣ ሰላምዬ እኔ እኮ ላንቺ ብዬ ነው። እድሜ ሄደ ስልሽ ደግሞ አርጅተሽ አይደለም። ስለዚህ የራስሽን ሕይወትና የራስሽን ትዳር እንዲኖርሽ ልጆች እንድትወልጅ ብዬ ነው። እስከ መቼ እኛ አገልጋይ ደግሞ ኑሮውን አትፍሪው፣ እኛ ከጎንሽ አለን ብላም ትላታለች። ይህን ጊዜ ሰላም አየትዬ እኔ ከዚህ በኋላ ማንን ያክል እድሜ ልኖር ነው? ስለዚህ የቀረውን እድሜን እዚሁ ብጨርሰው ይሻላል እንጂ ትላለች። ይህን ጊዜ ነበር ወይዘሮ ማርታ የተደናገጠችው። ምክንያቱም ሳልታስበው እሷን የሚጎዳ ነገር የተናገረች መሰላት። ረ በፍጹም እኔ እኮ እድሜሽ ሄደ ስልሽ አርጅተሻል ማለት አይደለም፣ የራስሽን ህይወት እንድትኖሬና ልጆች እንድትወልጅ ብዬ ነው እንጂ ለእኔማ እንዳንቺ አይነት ሰው ከየት አገኛለው? ትላታለች። በፍጹም እትዬ በቃ እግዚአብሔር የወደደውና የፈቀደው ይሁን። ከዚህ በኋላ ያለውን ህይወቴን እዚህ ይሆናለው፣ ሌላውን ደግሞ ፈጣሪ የሚፈልገውን ነገር ያድርግ ትላለች። ታዲያ በዚህ ሰዓትም ወይዘሮ ማርታ መልካም እሺ የእኔ ልጅ ካልሽ እንግዲህ እሺ ይሁን ይቅርፈኝ፣ ትላታለች። ታዲያ ሰላም ይህንን ቃል ሰምታ ተነስታ ብድግ ብላም ወደ ስራ ቦታዋ ታመራለች። ወይዘሮ ማርታ ግን ግራ ተጋብጣለች። ቆይ ግን እንዴት የራሷን ህይወት መኖር አትፈልግም? ሰው የራሱን ህይወት መኖር ትቶ እንዴት የሰው አገልጋይ መሆንን ይመርጣል? የምችልም ትመስላለች። አቶ ደረጀ ከልጁ ከዳጣ ጋራ መኪና ውስጥ ቁጭ ብሎ እያወራ ነው። ታዲያ ዳጣ ዛሬም የውል ጊዜ ጥያቄዋን ትጠይቃለች። ቆይ ግን እኔ ምልህ እናቴን መቼ ነው የምታሳየኝ? አለችው። ታይ ግን ዳጣ፣ እንደዚህ አይነት ጥያቄ ደግመሽ እንዳትጠይቂኝ ብለይ ቃል አልተገባባህንም ነበር ትላለች። አዎ አባቴ፣ አንተ እኮ ምንም አላጎደልክብኝም፣ ብኝም እበላለው፣ እጠጣለው፣ እለብሳለው፣ ግን ምንም ደስተኛ አይደለውም። አንድ ጥያቄ ሕሊና ይጠይቀኛል ትላለች። ምንድን ነው ብሎ ሲጠይቃትም እናቴን እናቴን እፈልጋታለው፣ እናቴን እንድታገናኘኝ እፈልጋለው። አንተም አባትነትህን አምነህ እንድትቀበልና እንድታውቅ እፈልጋለው አባትነትን ብታምን ኑሮ እናቴ ታሳየኝ ነበር አለችው። ዳጣ ይሄ በፍጹም ሊሆን አይችልም። ትንሽ ተረጋጊ ጊዜ ስጭኝ ሲላትም ቆይ ግን እኔ እምልህ እናቴ ግን በሕይወት አለች? ይህም ብቻ ንገረኝ ትለዋለች። እናትሽ ይህን ጥያቄ ለመመለስ አሁን ላይ ዝግጁ አይደለውኝም። ስለዚህ እባክሽን ዳጣ እንዲህ አይነት ጥያቄ ደግመሽ አትጠይቂኝ! እያለም እየተቆጣትና እየገሰጻት በነበረበት ቅጽበት ነበረ። ድንገት ውሃ መታ መኪናው በር ላይ ቆማ በስክፖ እየተመለከተቻቸው ግራ ተጋብታለች። የሰማችውን ነገር ጆሮዋን የሚያጮህ ሆኖባታል። ተደናግጣለችም እጅግም ተጨንቃለች። እንዴት ዳጣ ግን የአባዬ ልጅ እንዴት ልትሆን ቻለች? የምትልም ትመስላለች። ታዲያ ነገሩ ግራ ቢያጋባት አይኖቿ ቁልጭ ቁልጭ እያሉ ምን አይነት ጉድ ነው የገጠመኝ? የሚሉም ይመስላሉ። ድንገት አቶ ደረጀ ዘወር ሲል ፊት ለፊቱ እሷን ይመለከታል። ታዲያ ውሃ ምን ሰራ ሲካ መጣች ይችላል። ዳጣም ተደናግጣ ውሃዬ ምን ሰማች ስትላትም የሰማሁት ትላለች ድንገትም ዳጣ እንዴት ትላለች፣ የሰማሽው አሁን ያልኩት ምንድን ነው የሚል ነው። ድገሚው ስትላት ስትላት ደጋግማ እንደዛ ማለት ትጀምራለች። አቶ ደረጀ የልጃቸው ሁኔታ እጅግ ሁዳቸውን አላወሳቸው። ምንም የማታውቀው የዋህና ልበቀን ነዋ። የውሃ አሁንም ደጋግማ አሁን ያልኩት ይህን ነው ማለትን ጀምራለች። ይህን ጊዜ በቃ ተይው ውሃዬ፣ ከቤት ስትገቢ ትደጋግሚዋለች። ተይው ለአሁኑ ይብቃሽ ይላታል። ፈገግ ስልና ምንም ምታውቂው የሰማሹ ነገር የለም አይደል? አለች አዳጣ አዎ። ምንም የሰማሁት ነገር የለም። ስለዚህ ወደ ቤት እንሂድ ትላታለች። ወደ ቤትም ያመራሉ። ዳጣ ቁጭ ብላ ሶፋ ላይ ትንሽ ደቂቃ እንደተቆየች ስልኳ ሜሴጅ ይጻፍላታል። ዳጣ አንዴ ላወራች እፈልጋለሁ አንዴ ነይ የሚል ሜሴጅ ነበር፣ ከናታን ነበር የተጻፈላት። ግራ በመጋባት ስሜት ምንም ሳታስነቃ ወይዘሮ ማርታና አቶ ደረጀ ቁጭ ባሉበት ተነስታ ወደ ናታን ክፍል ታመራለች። ታዲያ ናታን ክፍልም ስትደርስ ምን ፈልገ ነው ብላ ትቆማለች። ምንም በቃ እዚህ ጋር ቁጭ በይ ይላታል። በፍጹም እሱ ጋር ልቀመጥም። በቃ ቁጭ በይ ምን ሆነሻል ሲላትም ቁጭ ትላለች። አይን አይኗን ለሰከንዶች ሲመለከት ግራ ተጋባች። ቆይ ግን እኔ የምልህ ናታ አፍቅረኸኛል እንዴ? አለችው። በስመ አብ ወወልድ መንፈስ ቅዱስ ብሎ ያማትባል። ታዲያ እኔ የምልህ በል ለምን እንደሱ ታይኛለህ? ትለዋለች። አይ እንደዛ አይደለም ግን ነይ እዚህ ጋር ቁጭ በይ ብሎ ወደሱ እንድትጠጋ ይጋብዛታል። እሷም ግራ እየተጋባች ወደሱ መጠጋትን መጠጋትን ትፈልጋለችና ተጠጋች። በሌላ በኩል ወይዘሮ ማርታ ነገሩን ለማክረር ስትልና አበጌል ጋር ያላትን ግንኙነት እንዲጠናከር ስለፈለገች ናታንን የሌላ ሆኖ ማየት አትፈልግም። ታዲያ ዳጣ የምታደርገውን ነገር አባቷ እንዲያይና እንደዚህ አይነት ነገር ሁለተኛ እንዳታደርጊ ብሎ እንዲገስጽ አትፈልጋለች። አቶ ደረጀንም እንዲህ አለችው። አያት ውሃ እኮ አሁን ተኝታለች፣ ዳጣ ደግሞ ተነስታ ናታን ክፍል ሂዳለች ትለዋለች። ይህን ጊዜ ደረጀ በፍጹም ይሄን አታደርግም። በዚህ ምሽት ወንድ ልጅ ክፍል ሂዳ አትገባም። ደግሞ ናታን እኮ እንደ ልጅ ነው የማየው፣ በጣም አምኜበት ነው። ሴት ልጆቼ ባሉበት መሃል አንቶች ዚጋ ያስቀመጥኩት በጣም ታማኝና ትሁት ልጅ ነው። ስለዚህ እንደዚህ አይነት ነገር በፍጹም አያደርግም። ምንድን ነው የምትይው? ማርታ ይላታል። አይደለ እሱማ ልክ ነህ፣ ናታን ጥሩ ልጅ ነው፣ ታማኝም ልጅ ነው፣ አውቃለው። ነገር ግን ሴት ልጅ አሁን በዚህ ሰዓት ወንድ ልጅ ክላስ መግባቷ ጥሩ አይደለም። እሱ ባያስብ እንኳን እንዲያስብ የሚገፋፋ ነገር ማድረጉ መልካም አይደለም። ዳጣ በዚህ ሰዓት እሱ ክለት መሄድ የለባትም ትለዋለች። አቶ ደረጀ እባክሽ ማርታ፣ እንዴት ያትበይ ዳጣ አሁን ወደ ሱ ጋር አትሄድም። ይህኔ ሰላም ጋር ትሆናለች ይላትም። ይኸውልህ አሁን ሂድና አረጋግጥና፣ ውሸት ከሆነ እኔን ትቀጣኛለህ እርግጠኛ ነኝ ትለዋለች። በይ እንግዲህ ለአንቺ ደስ ይበልሽ ብዬ እስኪ ሂጄ ልያቸው ይላትና ተነስቶ ወደ ናታን ክፍል ያመራል ታዲያ ናታንም እየተርበተበተና አይን አይኖቿን እየተመለከተ ከንፈሮቹን አንዴ ንክስ አንዴ ለቀቅ እያደረገ ወደ እሷ ለመጠጋት ይፈልጋል። በጆሮዋም ሊነግራት የፈለገ ነገር አለ። ከንፈሯንም አንዴ ሳም አድርጎ ፍቅሩን ሊገልጽላት ፈልጓል። ወደ እሷ እየተጠጋ አይን ላይን ተፋጠው በስስት እየተያዩ በነበሩበት ቅጽበት አቶ ደረጀ በሩን ከፍቶ ይገባል። ያየውን ነገር ማመን ያቅተዋል። ናታን እጅግ ደነገጠ። ዳጣም ያየችው ነገር እጅግ አስደንግጧታል። አባቷ ምን እንደሚላት ገና ካሁኑ እየተርበተበተች ነው። አቶ ደረጀ ምን ይል ይሆን? ናታንን ከቤት ውጣልኝ ለው ይሆን ወይንስ ዳጣን? በቀጣይ ክፍሉ የሚፈጠረውን ሁላችንም አብረን የምናየው ይሆናል። እስከዚያው በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ጤና ይስጥልን።